ወንድም እስካሁን በእጅ ጽሑፍ እንጂ በድምፅ አግኝቷት አያውቅም። ይህን ነበር ይሄ ነገር ምንድን ነው፣ ለምንድን ነው በሕይወት ካለች አለው ካለች፣ እና ስልኳ እጇ ላይ ከሆነ ቀጥታ ደውላ የማታናግረኝ ድምጿን የማታሰማኝ በሚል መጠራጠር ይጀምራል። ጥርጣሬውንም ውሎ ማሳደር አልፈለገም። እንዲህ ያለው ጥያቄና ጥርጣሬ ከልቡ ሲዘልቅ ወዲያውኑ ይነሳና እናንዬን ማፈላለግ ይጀምራል። ወንድምም የሆነ ነገር ደስ ያለው አይመስልም። ልቡ የሚነግረውን አንዳች ደስ የማይል ነገር እየተከተለ ሆስፒታልና ሌሎች ቦታዎች እየሄደ እናንዬን ማፈላለጉን ይቀጥላል። ያም ቢሆን ግን እናንዬ የተባለች ወጣት አየሁኝ፣ ስለሷም ሰማውኝ የሚል በመጥፋቱ ጉዳዩን ወደ ሕግ ይወስደዋል። የሕግ አስፈጻሚዎች በደረሳቸው መረጃ መሰረት የክትትል እና የምርመራ ስራቸውን ይጀምራሉ። ኋላ ላይ በስልኳ አማካኝነት በተደረገ ክትትል አንድ ነገር ላይ ደርሳሉ። የናንዬ የእጅ ስልክ እንደተባለው አዲስ አበባ ሳይሆን ጎንደር ከተማ ክልል ውስጥ እንዳለ በጂፒኤስ ይደርሱበታል። ይህንንም ለቤተሰብ ያሳውቃሉ። ፖሊስ ክትትሉን በመቀጠል ዘመኑ ባመጣው ቴክኖሎጂ ታግዞ የስልኩን አድራሻ ፈልጎ ስልኩን የያዘው ሰው ዳናን ተከትሎ የናንዬ የእጅ ስልክ ቁጥር ያለበት ቦታ ሲደርስ እንደተባለው ስልኩ ያለው ግለሰቧ እጅ ላይ ሳይሆን ስልኩን የያዘው ሌላ ግለሰብ ሆኖ ይገኛል። ሰውየው ማን ነው? አልታወቀም። ፖሊስ ግለሰቡን በቁጥጥር ስር በማዋል ስልኩን ከየት እንዳመጣው፣ ማን እንደሰጠው፣ ከመቼ ጀምሮ እጁ እንደገባና እንዴት አድርጎ እርሱ ጋር እንዳቆየው ለምን እንደሚያበራ እንደሚያጠፋው እየጠየቀና ሌሎች ጥያቄዎችንም በአናት በአናት እያስከተለ ምርመራውን ይጀምራል። በምርመራ ወቅትም ግለሰቡ የእናንዬ የድሮ ደንበኛ እንደነበር ይናገራል። ኋላ ላይ ደግሞ ቆይቶ ግለሰቧን መግደሉን አምኖ ይናገራል። አስክሬኗንም ከከተማ ወጣ ባለ አቡነሃራ ተብሎ በሚጠራ አካባቢ ሰዋራ ስፍራ ላይ መጣሉን ይናዘዛል። ፖሊስም ይህንን የእምነት ክደት ቃል እንዳገኘ ወደ ስፍራው በመሄድ ስለ ሁኔታው አካባቢው ላይ ካሉ ሰዎች ማጣራቱን ይቀጥላል። ነገሩን እናውቃለን ያሉ ነዋሪዎችም ሆኑ አላፊ አግዳሚ ሰዎች በሙሉ ከወር በፊት የአንዲት ግለሰብ አስክሬን መገኘቱንና ምንም አይነት ማንነቷን የሚገልጽ መረጃ አብሯት ባለመገኘቱ ምክንያት በወቅቱ በመዘጋጃ ቤት አማካኝነት መቀበሯን ለፖሊስ ያረጋግጣሉ።